በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ለዚች ዕለት ያደረሰን ሰማይን ከነግሱ ምድርንም ከነልብሱ የፈጠረ ከሰማይ የሰማያት ወርዶ ከቅድስት ድንግል ማርያም ተወልዶ በሰላሳ ዘመኑ ዮርዳኖስ ተጠምቆ በቀራኒዎ አደባባይ ስለ ሁላችን ደሙን አፍሶ ተሰቅሎ ሞትን ቀምሶ በቀዳሜ ስዑር በስጋ በመቃብር ስኩብ ሆኖ በነፍስ ደግሞ ሲኦልን የመዘበረ የኔና የናንተ አምላክ ለዚህ ሰዓት ስላደረሰን ከዘላዓለም እስከ ዘላዓለም ለስም አጠራሩ ክብር ምስጋና ይግባው። የእናቱ የድንግል ማርያም ምልጃ አይለየን። የትንሣኤውንም ብርሃን እንዲያሳየን ፍቃዱ ይሁንልን። ባላችሁበት ሁሉ ሰላምታዬ ይድረሳችሁ። የአብ ጸጋ፣ የወልድ ቸርነት፣ የመንፈስ ቅዱስ ህብረት፣ አንድነት አይለያችሁ። በጣም በተደጋጋሚ ከኢትዮጵያ ጭምር መልእክት፣ ጥያቄ ልካችሁ ላላችሁ፣ በተለይ ልንነጋገርበትና ልንከረከርበት የማይገባ ሆኖም ግን ባህልና ሥርዓትን ጠብቆ መሄድ ሊያስፈልግ የሚችል አንድ ጥያቄ ስለጠየቃችሁኝ፣ በርዕሱ እንዳያችሁት ፋሲካ ሌሊት ይገደፋልና ከዚህም የተነሳ መቼ ነው የእርድ ሰዓት የሚሆነው የሚል ጥያቄ ለጠየቃችሁኝ መልስ እንዲሆናችሁ የቤተ ክርስቲያን አስተምሮዋ ምን እንደሆነ ከእምነትና ከስርዓት ከባህልና ከትውፊት የተነሳውን ይህንን መልስ እሞክራለሁ። እግዚአብሔር የምንሰማውን ሁሉ ለበረከት ያድርግልን። አንደኛ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የተጻፈ ሕግ አላት። ሁለተኛ ከሕግ በተጨማሪ እንደገና ደግሞ በብያኔ የምትሰጠው የመምህራኑ ብያኔ ሕግ አላት። ይሄም ደግሞ በብሉይና በሐዲስ በቤተ ክርስቲያን መጽሐፍት ላይ በመመርኮዝ እንጂ ከራስ ሀሳብ በመነሳት አይደለም። ሶስተኛ ወግ አላት። አራተኛ ትውፊት አላት። አምስተኛ ባህል አላት። ከዚህ አኳያ ነው ሁል ጊዜ የቤተ ክርስቲያን ልጆች ጥያቄ በሚያነሱበት ጊዜ መልስ የሚሰጠው ይሄም ደግሞ በመጽሐፍ ቅዱስ ላይ በብዙ መልኮች እነዚህ ነገሮች እንዳሉ የምታዩባቸውን ጥቅሶች ላስታውሳቸው። አንደኛ ቆሮንጦስ ምዕራፍ 11 ቁጥር ሁለት ላይ የነገርኳችሁን ወግ ስለምትይዙ ደስ ይለኛል ይላል ብርሃነ ዓለም ቅዱስ ጳውሎስ፣ በረከቱ ይደርብን ይደርባችሁ። ሁለተኛ ተሰሎንቄ ምዕራፍ ሁለት ቁጥር አስራ አምስት ላይም ስታዩ ወንድሞች ሆይ ጸንታችሁ ቁሙ፣ በቃላችንም ቢሆን ወይም በመልእክታችን የተማራችሁትን ወግ ያዙ ይላል። አሁን ሶስት ነገር እዚህ ጋር ታያላችሁ። አንደኛ በቃል የተሰጠ ትምህርት አለ፣ የሚተላለፍ ትምህርት አለ። ያም ትውፊት ተብሎ ሲጠራ በቅብብሎች የሚመጣ ለምሳሌ ወንጌል ሲነበብ በቅዳሴ ሰዓት ላይ ቄሱ ወንጌሉን ይዞ ሲወጣ ወደ ንባቡ ሲደርስ ለማን ነው የሚሰጠው? ለተጨማሪው ቄስ፣ ለንፍቁ ቄስ ይሰጠዋል። ሲሰጠው ነዋ ወንጌለ መንግስት፣ ለወልደ እግዚአብሔር ብሎ ይሰጠዋል። ያ ማለት መንግስተ ሰማያት የምታገባ ወንጌልን ብሎ ይሰጠዋል። እች ነች ወደ መንግስተ ሰማያት የምታገባ ብሎ ይሰጠዋል። ያ ቄሱ ደግሞ ሲቀበለው ተቀብሎ ለዲያቆኑ ይሰጠዋል። ገባሬ ሰናይ ዲያቆኑ፣ ወይም በቀሚስ የሚገባው በተለምዶ ቀሚስ የምንለው እሱ ደግሞ ይዞ ነው ቄሱ የሚያነበው። ሲያነብ ደግሞ ፊቱን ወደ ምሥራቅ ዞሮ የሚያነበው። የዛን ጊዜ ቄሱ የሚለውን ቃል ደግሞ እንዲህ የሚል ነው። ዘአወፈየኒ አወፈይ ኩከ ይለዋል፣ የሰጠኝን ሰጠውህ ያቀበለኝን አቀበልኩህ ይለዋል። ስለዚህ ይሄ ነው። ሁለተኛ ተሰሎንቄ ምዕራፍ ሁለት ቁጥር 15 የምታዩት አንድ በቃል የሚተላለፍ ሁለት በመልእክት በጽሁፍ በጽሁፍ የሚተላለፍ ስለዚህ ምንን ወግን፣ ሶስት ወግ አለ። ቅድም ያልኳችሁን ነገሮች ማለት ነው ከፕሮቴስታንት እምነት ሪፎርሜሽን የጀርመን እንቅስቃሴ ራሱ አንዱ የሚለየን ማርቲን ሉተር ትራዲሽን የሚለውን ይሄን እኛ የምንላቸውን ይሄ ወግ ይሄ ስርዓት ሁሉ አይገባውም ለሱ። ምክንያቱም በብዙ ሲመሰረት ራሱ አመሰራረቱ በኢየሱስ ክርስቶስ በእውነት ለመመስረት ስላልነበረ የቤተ ክርስቲያንን ስርዓት አጥፍቶ ንዶ ደምስሶ ጥሶ የመጣ ስለሆነ ነው። ስለዚህ በጣም በሁሉም ነገር ማወቅ የሚገባን ነገሮች ይኖራሉ። ስለዚህ ቤተ ክርስቲያናችን የምታስተምራቸው ትምህርቶች በዚህ ላይ የተመረኮዙ ናቸው። በምን አይነት ቃል፣ በምን አይነት ትውፊት፣ በምን አይነት መንገድ እግዚአብሔር እንደነገረን የምታዩባቸው የቤተ ክርስቲያን ስርዓቶች አሉ። በሁሉም ነገር ላይ በዛ ውስጥ ነው የምንመላለሰው። እንዴት እንደሚገባ ተቀብላችሁ ቅድም ዘአወፈይ አወፈይ ኩከ እንዳለው አንደኛ ተሰሎንቄ አራት ላይ እዛም ላይ የምታዩት ቁጥር አንድና ቁጥር ሁለት ላይ እንግዲህስ በቀረውስ ወንድሞች ሆይ ልትመላለሱ እግዚአብሔርንም ደስ ልታሰኙ እንዴት እንደሚገባችሁ ከእኛ ዘንድ እንደተቀበላችሁ እናንተ ደግሞ እንድትመላለሱ ከፊት ይልቅ ትበዙ ዘንድ በጌታ በኢየሱስ እንለምናችኋለን እንመክራችሁም አለን እያለ ቅዱሱ ይናገራል። ስለዚህ እኛ ሕግ አለን። ኦርቶዶክስ ተዋሕዶ ቤተክርስቲያን ስርዓት አላት፣ ትዕዛዝ አላት። በሉቃስ ወንጌል በረከቱ ይደርብንና የሦስተኛው ወንጌል ጸሐፊ ቅዱስ ሉቃስ በጻፈው ላይ ለምሳሌ ስትመለከቱ ስለ ዘካሪያስ ስለ ኤልሳቤጥ በሚነግረን ላይ ሁለቱም ይላል በጌታ ትእዛዝና ሕግጋት ሁሉ ያለነቀፋ እየሄዱ በእግዚአብሔር ፊት ጻድቃን ነበሩ ብሎ ሲናገር ትእዛዝና ህግጋት ደግሞ ከብሉይ ዘመን ጀምሮ የመጣም አለ፣ በአዲስ ኪዳኑም ጭምር የምንመለከተው። ስለዚህ እግዚአብሔር ለእኛ የሚያስቀምጣቸው ብዙ መመሪያዎችና መልእክቶች አሉት። ስለዚህ እግዚአብሔር የነገረንን ህግና ስርዓት ይዘን ነው የምንመላለሰው፣ በሁሉም ነገር ላይ ለእምነታችን የሚሆነው ነገር በዚህ መልክ የሚሆን ነው እና አይናቅም። ለምሳሌ ምግብ በስንት ሰዓት ነው ዶሮ የሚታረደው? በስንት ሰዓት ነው ምግብ የሚበላው? እነዚህ የሚናቁ ጥያቄዎች አይደሉም። በነገራችን ላይ የሚናቁ ጥያቄዎች ስላልሆኑ ለዚህ ነው መልስ የሚሰጠው። ግን ትልቁ ነገር የሰው ልጅ የዘላለም ሕይወት የሚያገኝበትን ስለ ቅዱስ ስጋውና ስለ ቅዱስ ደሙ ስለ ክቡር ደሙ እንዴት ቅዱስ ስጋውን ክቡር ደሙን ተቀብዬ የዘላለም ሕይወት ወርስ አለው የስሙ ቀዳሽ፣ የመንግስቱ ወራሽ እንዴት ነው መሆኑ ብሎ ነው የሰው ልጅ ብዙ ጊዜ ሊጨነቅበት የሚገባው። ዋናው ነገር እሱ ነው። ይሄኛውም ግን ባህል ነው፣ ስርዓት ነው፣ ወግ ነው፣ ትውፊት ነው። ስለዚህ በምን መልክ ነው ልናደርገው የሚገባው የሚለውን ማወቅ ያስፈልጋል። ስለዚህ የመጨረሻው ቃል ሁላችሁም ድንገት በዚህ ሰዓት በኢትዮጵያም ያላችሁ የምትሰሙ በሁሉም ቦታ ያላችሁ የምትሰሙ ሰዎች ወሳኙ ነገር ምንድን ነው? ቅዳሜ አርዶ ሌሊት መግደፍ ይቻላል ወይ? ይቻላል። ምንም ተጽፎ በህግ የተቀመጠ በዚህ ሰዓት ረድ በዚህ ሰዓት አትረድ። ይሄ በተለይ ስለ ምግብ ነገሮች ይሄን ያህል ብዙም አይደለም፣ ስለ ምድሩ አይደለም፣ ስለ ሰማያዊ መንግስት ነው ግን ይህ እንዳልኳችሁ ይሄ ከስርዓት ከቤተክርስቲያን ባህል አኳያ የኢትዮጵያ ኦርቶዶክስ ቤተክርስቲያን ሁሉ ነገር ሚስጥር አላት። ለምሳሌ ከብቱ ምኑ ጠዋት ነው የሚታረደው። ብዙ ጊዜ ዶሮ ግን ከዚህ በፊትም ስናገር ብዙዎች ያልገባቸው በቤተክርስቲያን ውስጥም ሆነው ሚስጥሩ ያልተገለጠላቸው የባህል ጉዳይ ይሄ አንትሮፖሎጂካል የሆነው እሳቤ እንደገና የአገሪቱ ሁኔታ የሚያሳየውን ይሄ ትራዲሽን የሚባለውን የኛ በመጽሐፍ ቅዱስ ላይ የተመሰረተ የተጻፈ ያልተጻፈ ሪትን ትራዲሽን ኦራል ትራዲሽን የሚባል አለ። ይልቁን ደግሞ ሴክሬድ ትራዲሽን ነው። የኛ ቅዱስ ባህል ነው፣ ቅዱስ ትውፊት ነው፣ ቅዱስ ህግ ነው፣ ቅዱስ ትዕዛዝ ነው። ስለዚህ የሰው ልጅ ደግሞ በሚኖሩበት ደግሞ የእኛ ቤተ ክርስቲያን ብዙ የምትይዛቸው ነገሮች አሉ። ሶሻል ካፒታል ተብሎ በጣም የሚጠና ትምህርት አለ፣ በተለያዩ ዩኒቨርሲቲዎች የሶሻል ካፒታሉን ሁሉ የሚያሳይ ነው። በእኛ ማህበር አለ፣ ሰንበት ያለ የሰው ልጅ ግንኙነት አለ። ይሄ ሁሉ እኛ ሶሻል ካፒታል የተባሉ ትልቁን ሀብት የሰው ልጆች ሀብት የሚያሳይ ነው። ስለዚህ ከዚህ ሁሉ አኳያ ነው የሚታየው። ስለዚህ ይሄ ህግ በዚህ ጋር ተጽፎ በዚህ ረድ፣ በዚህ አትረድ የሚል ሳይሆን እስቲ ከእናት ከአባቶቻቸው የመጣውን ወግና ስርዓት ተቀበሉ። ከብሉይ ዘመን ጀምሮ ከሐዋርያት ዘመን ጀምሮ የመጣ ስርዓት አለን። ስለዚህ አባቶቻችን እናቶቻችን ተሳስተው ነበረ ቅዳሜ ማታ ሲያርዱ የነበሩት ሰርተው ምን ብለው እናቶቻችን ቤተክርስቲያን ሲሄዱ የነበሩት ጥንት ያኔ ተሳስተው ነው? በፍጹም ትክክለኛው ስርዓት እንደውም እሱ ነው። እርግጥ አንዳንድ ሰዎች ያንን የጾምን ስርዓት ያዩት እና አይ ማረድ አይቻልም እንደዚህ መሆን አይቻልም የሚል ትምህርት ሊያስተምሩ ይችሉ ይሆናል። ድንገት እንደሱ አይነት ትምህርት ሰምታችሁ ከሆነ የጠየቃችሁኝ፣ ያ እንግዲህ ከራሳቸው ሁኔታ ተነስተው ይሄንን መልክ ያልኳችሁን ይሄ ካልቸራል አንትሮፖሎጂካል ሶሻል ካፒታል ምንለው ሃይማኖቷ የሰጠችው ለኢትዮጵያ ይሄን ትእዛዝ ማፍረስ ራሱ የቤተክርስቲያኒቷን ሕግና ስርዓት አለመጠበቅ ስለሆነ፣ ስለዚህ አባቶቻችን እናቶቻችን ጥንት ያደርጉት የነበረውን ስርዓት ዛሬም የምታደርጉት ምንም ስህተት የለውም። ቅዳሜ ማታ አርዶ ተዘጋጅቶ ጨርሶ ወደ ቤተ ክርስቲያን ሄዶ ደግሞ ተዘጋጅቶ ስጋውን ደግሞ ተቀብሎ አክብሮ ወደ ቤቱ ተመልሶ ደግሞ በሌሊት በአንድ ላይ ተሰብስቦ ፋሲካውን ያከብራል። ይሄ የኢትዮጵያ ኦርቶዶክስ ተዋ ቤተ ክርስቲያን እምነት፣ ስርዓት፣ ትውፊት፣ ህግና ወግ ነው። የሰማነውን በልቡናችን ያሳድር፣ የትንሣኤውን ብርሃን ለሁላችን ይግለጽልን።